ነገር ከፍጹሜ እግዚአብሔር ይመስገን፣ እስካሁንም ፍጹሜ ነው። ከነሱ እየታገለ ያለ ሕፃንነት የለውም። ሁሌም ሕፃንነት አይደለም። አሁን እግዚአብሔር ይመስገን ትልቅ ደረጃ ላይ የምናስባቸው ልጆች ናቸው። ወደ ትዳር የሚመጡበት ጊዜ እያሰብን ነው። እኛ ብዙ ነገር ነው ከነሱ የምንጠብቀው እና ስራም ቢሆን የስራ አግባብ አለው። እንዴት ነው? በዚህ መንገድ ነው፣ በዚህ መንገድ ነው የስራ። በስድብ አይደለም፣ ስድብ አይደለም። በስራ አሁን ምን እንማርበት ስድብ በጭንቀት በስድብኛ አሁን እኮ ስጋችን ከጥንታችን እየተላቀቀ ነው ምናየው እና ይስተካከል ይስተካከላል፣ ያለ ነገር እነምንም ያለ ነገር በውስጥ መስመር እናንተ በምትግባቡበት ለእናቶች እናቶች አንድ አይዘሉ እናቶች በመብራን እግዚአብሔር። እኔ ቡሩክ ታላቅ ወንድሜ ነው የሚመስለኝ። እሺ ታላቅ ወንድሜ እንደሱ ነው፣ ግን ታላቅ ወንድሜ ከሱ ይበልጣል፣ ግን እንትናቸው አንድ አይነት ነው።

አሁን ለምሳሌ እኔን ሀይሜ በጣም ነው ያደነኳት። ለምን መሰላችሁ? መረጃ አለ እንደዚህ ሆነሃል ብላ አመጥታ ሚዲያ ላይ እንትን አላለችም። ብቻ እንደዚህ እንደዚህ ለምን አደረገ ካለች እንጂ እንደዚህ እንደዚህ ብላ ሚዲያ ላይ እንዲ አድርጎኛል ብላ አላወራችም። በዛ በኩል በጣም ነው ያደነኳት። በጣም የሆነ ቅመም የሆነ ልጅ ናት። ሁለተኛ ደግሞ እንደዚህም ሆነው ግን ለምን ይሁን የማይሆን ነገር ከማውራታቸው በፊት ተቀምጦ አንድ ላይ ወይም አሁን ደግሞ ጭራሽ እነሱ እንደዚህ የሆኑ የሚቀጥሉ ከሆነ እግዚአብሔር ሙሽ ትግባ። ማላቸው ላይ ሙሽ ገብታ ያለሱ ነገር ትፍታ። ለምን ያቆያሁሌ ሙሽ ሁለቱ በተጋጩ ቁጥር ሙ ሁለቱ በተጋጩ ቁጥር ሙ፣ እንደዛ ሁለቱ ቁጭ ብለው መነጋገር አለባቸው። አይችሉም። ሁለቱም እንደዚያ ነው ላይ እነሱ ዘንድ አስገብተው ምናምን እራሳቸውን በቃ በንግግር መፍታት እየተቻለ እንደዘፌም ልጅም እኮ አሁን በኋላ ወይም ደግሞ መግቢያ እናንተን ሲጠፋው ወይ እናንተን ላስተምር ነው ምናምን እንደዛ ብሎ የሚያጠፋው መቼም እኮ አይለም። እኛ እኮ እንደዚህ አይደለም፣ እንማሩ እንደዚህ አይደለም። አሁን እግዚአብሔር ፈቃድ አይለም። በእናታችሁ ማን ሚሚዬ፣ አንቺ ፎከስ አድርጊበት እና ከአብትሽ ጋራ አውሪ እቺ ከመሌ ጋር እና ከብትሽ ጋር አሁን እግዚአብሔርን በጣም ይደብራል። እኔ እኮ መጨረሻቸው እንዲ ብዬ ነው እንጂ የሀፍተም እንትና ቁጥሮ መጨረሻቸው እ ብዬ ነው እንጂ ቁጥሩ የአብ የኛው የመለኛው ቁጥሩም አለ። ይህን መጨረሻ ይጨናነቃሉ፣ ምናምን ግን ይጨናነቃሉ። አሁን እስኪ በምን አይነት መንገድ እንደሚቀጥሉ ይታይና፣ እናንተ ሽምግልና ግቡ በሰላም። ሽምግልና መግባት አለባችሁ። በውስጥ የምታወሩት ነገር አውሩበት፣ እዚህ ጋም ሳይሆን። ኦብሴ ስትገባ የሚዬ ኦብሴ ስትመጣ ሽምግልናችሁ ጀምሩ፣ እንደበፊታችሁ። እናንተ የምን ሽምግልና ነው የምታወሩት? ልጆቹ ስራ ይስሩበት። ወይ ስራ ነው፣ ስራ ነው ትላላችሁ። ወይ ስራ ዝም በሉ፣ በራሳቸው መጥፋት በሉ። ስራ ነው። አረ፣ በእናትሽ በእናትሽ ዩቱቡን ለመተኛት ነው እንደ የከፈቱት ሊሰሩበት እኮ ነው እረፉ። እዚህ ጋር ሲመጡ ያለው ነቃ ላይ መላለሱ፣ እኛ ታዲያ ምን አገባን? እዛ የተሰጣቸው አክት እኮ ነው። እነሱ እያንዳንዱ እኮ የራሱ የሆነ እንትን ተሰጥቶታል። ወይ ማን ነው የሚሰጣቸው? ማን ነው የሚሰጣቸው? ቅመማጀመሪያ አዳምጪ፣ መጀመሪያ አዳምጪ። እዛ ጋ ትወና እንትን ሰምታችሁ አታውቁም? ድራማ ምናምን ሰምታችሁ አታውቁም? ድራማ ሲሰሩ ድራማ አንድ ሰው ድራማ ሲሰራ መጀመሪያ ትወናውን ሶስት ቀን ሁለት ቀን ተውኖት ነው። አሁን እኛ ፊት ለፊት ላይ ትንሽ ቪዲዮ የሚለቀው ብዙ ለፍቶበት ማለት ነው። ስለዛ እያንዳንዱ ምን ነው በእርግጥ ሊደብር ይችላል ከአፋቸው የሚወጣው ነገር። ግን እኛ እዛ ጋ እንዲህ አትበል እንዲህ አትበይ ማለት አንችልም። የተሰጠውን ገጸ ባህሪ ሁሉም እየተገበረ ነው። ስለዛ ሌላ ነገር አታውሩ። የደሞ ስለ ቁጥር እዚህ አታውሩ። የሀብን የመለኛውን ምናምን እያላችሁ የውልጆቹን ቁጥር እዚህ ጋር ደውለናል ምናምን እያላችሁ አታውሩ።

አሬ በ ሰው ሀገር ሆና የማይሆን የማይሆን ቃላታዎችን አንጠቀም አ እነ ልጆች ኮክቶ ነገርተመታሽ ታታ ይኖርሽም እንዴ የኔ ውድ ሰላም ብያለሁ አንቺ ደግሞ የኔነት ማለት ነው። ትናንትና እኮ ነው አንዷ እታነቃለሁ ከሱ ገመድ አለኝ። እኔ ካርቦ አድርጋለሁ የገዛውታለ ልክላታለሁ። ከኔ ጋር አገናኝ፣ ችግር የለም እኔም ጋ አለ። እኔ ጋ አለ በትልቁ ነው ያለው። እኔ ሰጣት አለው ትንሿ አይበቃትም ለሷ

በይህሚያ እህቶች የሚሚ መከቶች የጨረቃ መከቶች ግጥም ተገጥሟል። አሁን ግጥም አያስፈልግም። እስቲ አንድ አንድ ቆይት የምትያዙ። አይ ይሄ አዲያ እንደገባኝ ቢኖር ማለት ነው ነገሩ። እንትን በታደባ ተደባላልቆም ቢሆን የና አንዳንድ ሰዎች ያልተረዱት ሰዎች አሉ። ህይወታችን ላይ የሚመጣው ነገር ወይም እኔ አሁን ተከፋፍሎ እየሰሩ ያሉት ኦዲንስ ስለተከፋፈለ ነው። አሁን ትላንት ተናግሬያለሁ። ሄኖክም የላሞች ሁለቱን ቡድን እየሰራ ነው። ፍጤ ተናግራለሁ። ፍጤ ደግሞ የፍየሎችን ፓርት ፍጤና እንትና ማለት ነው። ቤኪ ምሳ እና ትክክሎች ብላለች። እኔ አይደለም ምሳሌ እና ትክክል አ እ ኦኬ እና ትክክል ብላለች እና አሁን የዛሬ የፍየል የበጎች ፓርቲ አንዳንድ ጊዜ ምን ነገር አንቺ የምንረዳ ነው።

ተጣሉ ተጣሉ ብላችሁ በጣም የተደሰታችሁ ብዙ ሰዎች አሉ። ታቃላችሁ? መቼ የማይደረስ የሰይጣን ጆሮ ይደፈን። የእናንተ ደስታ ደግሞ ለሀዘን ይቀይር ካላልኩት የሚረግም ሰው ራሱ የተረገመ ነው እና ልቦናችሁ ይስጣችሁ ሁላችሁም። ቪዲዮ በስነ ስርዓት፣ እንደ እኔ እንደተረዳሁት፣ ቪዲዮውን ከሁሉም ከጀርባ ከመጀመሪያው ዝብርብር ቆኑብኝ ነበረ የመጣሁት ግን ደግሞ እየተረዳሁት ነው። እኔ እንደተረዳሁት ላስረዳችሁ ልቀቁ ይሽሩበት ምክንያቱም ብዙ ሰዎች ስንት ስንት እንትን ሃይማኖት የሚነካ ስንት ክብር የሚነካ ልብሱን እያወለቁ ምን እያደረጉ ክብር የሚነካ ነገር ብዙ ነርሲ ን እና ሁሉ ነገር ስንት የሰውን ክብር የሚነካ ለሰዎች ለቤተሰብ ለምንም ነገር ለትውልድ የማይቸገር ብዙ ነገር አለው። ሲታግባባ ይሄ ደግሞ ምንም የሰው ክብር የሚመታ ትንሽ ቃላቶች ሲመላለሱ ነው። እዛ ላይ ቃላቶቹን አስተካክሉ ለማለት ሞክሩ፣ ስሩበት። ምንም እዚህ ቦታ ላይ የሚያስደስት ተጣሉ፣ እነዚህ ልጆች ተጣሉ፣ በቃ ወይም ሃይሚን ከፍ ወይም ቡሩክን ዝቅ የምታደርጉት ነገር ይሄ በጣም ትክክል አይደለም። ያንን ነገር አስተካክሉ። በድሮ በድሮ ፎቶ አምጥታችሁ ለማሸማቀቅ የምትፈልጉ ሰዎች አሉ። ውብ እኮ ናችሁ፣ ቀብራራ ናችሁ። በህፃንነታቸው ያሉ ራሱ ሲተዉ ማለት ነው፣ ሰው የሚራራላቸው እምጣንቁ የሆኑ ናቸው ሁለቱ ማለት ነው። ይሄ ምንም እስቲ የድሮ ፎታችሁን አምጡ። ወንድ ናችሁ እናንተ አምጡት እና እዚህ ጋር አወዳድሩ። ብዙ ነገር የምታወሩ ሰዎች ስላላችሁ ነው። ይሄ ቪዲዮ ይኸውላችሁ መጀመሪያ በጣም የሚያስተምር ቪዲዮ ነው። እግዚአብሔርን ገና ፍቅረኛ ያላችሁ ብዙ ሰዎች የተለያዩበት ህይወት ብዙ ነገር ልጅ ከተመሰረተ በኋላ የተበተነበት ነው። ተርግ ደግዜሽ ምናምን አድርገሽ ስንት ነገር ቤተሰብ የለፋበት ስንት ሰዎች ተለያይቶ እዚህ ጋር ያሉ ብዙ ሰዎች አሉ፣ በዚህ ምክንያት ማለት ነው። ይሄ ቪዲዮ በጣም ያስተምራል። ለወደፊት አንድ አንዱን ሴትቶ ወንድ አንድ ወንድ አንዱን ሴትቶ አንድ ሴት ጋር ሲሄድ አሁን ሃይሚ ያለችበት ነገር ገብቶኛል። ለምን አያስረዳኝም? መጀመሪያ ይሄ ነገር ብሩኬ ለሃይሚ እንዳልነገራት ይሄ አድያ እንዳለ ይሄ ፎቶ የሷ ከሷ ጋር ግንኙነት ምናምን በደንብ እንዳላል ግልጽ አድርጎ እንዳ ብሩኬ እንዳልነገራት ነው። ይሄ ያየችው አዲስ ነገር ነው። ይሄ ነበረን ይሄ ነበረም ብሎ ያንን ቪዲዮ ወይም ቪዲዮ ሆን ወይም ቴክስት ይሁን ወይም ፎቶ ይሁን እዚ ባርት ላይ የምታውቀው ነገር ስለሌለ ነው። ያንን ነገር ደግሞ ለምን ደበከኝ ነው ያልተረዳችሁት ነገር ምንም ነገር ወይም እሷ የዛሬን አምጥታ ሳይሆን የበፊቱ ለምን አላሳየኝ፣ ለምን ደበከኝ ተናግራለች። ከዚህ በፊት ማለት ነው የበፊቱም ሆን የአሁንም ይሁን አለምን ደብቅኝ ለምን አላሳየኝም ብላ ተናግራለች። አሁንም ደጋግሜ የምናገረው ነገር ያንን ስላልተነገራት ለምን አልተነገር ይህንን ለምን አላሳየኝም ያለፈ ህይወት መናገር አለበት ወንድ ልጅ ብዙ ሰዎችን ይሄ መደብይ ለማለት ፈልጎ ነው። እነዚህ ልጆች ልቀቁ እስኪ አንዴ፣ እያስተማሩ ነው። ያንን ማንኛውም ሰው ሲገናኝ ወይም ሴት ልጅ እየቀዱት ነው ነው ነው በውጪ በኩል ማን ማንኛው ሰው ሴትም ትሆን ወንድም ቢሆን ያሳለፈውን ህይወት መጀመሪያ ከሌላ ሴት ጋር ይሄ ነው የፈለጉት እነሱ ይሄ ነገር ነው መጀመሪያ ላይ ሴት ልጅ ወንድ ወይም ወንድ ልጅ ከዚህ በፊት ያሳለፈውን ህይወት ዮ ፍቅረኛው ከፍቅረኛው ጋ ወይም ከፍቅረኛው ጋ ያሳለፈውን ህይወት የግድ አሁን አዲስ ህይወት ሲጀምር የግድ ያንን ምስጢር ማሳያት አለበት ለማለት ፈልጎ ነው። እናንተ ይሄ የምትጫጩበት ነገር ይሄ ነው። ያንን ነገር አሳይቶ ሁሉንም ነገር አስጥርቶ ወደዛኛው ሴት ወይም ወደዛኛው ወንድ መሄድ አለበት። ያንን ሁሉ ደብቆ አንዳንድ ጊዜ የምትጥሉትን እቃዎች እናንተ የጣላችሁትን እቃ ሌላ ሰው ሲያነሳ ያናድዳል። እንደዛ ነው። ወይም ደግሞ ያዘው ከፍ ሲል ወንድም ይሆን ሴትም ይሆን ከሱ የተሻለ ፍቅረኛ ስታገኙ በጣም ይናደዳል። በጣም ብዙ ነገር አንቲን ለመግባት እሱ ከዛ በታች ስለሆነ የአንችን ህይወት ላይ መጥቶ ማንኛውም ሰዓት ይነሳል ማለት ነው። ይሄንን ለማለት ሰው እንዳይለያይ ይሄንን ለማስተማር ነው የፈለጉት። ያንን አጽድቶ ከፍቅረኛው ጋር ያሳለፈውን ህይወት ምን ማድረግ ያለበት አንድ ሰው ያንን አሳይቶ እንደዚህ እንደዚህ ህይወት አሳልፍ ያለው መሸፋፈን ሳይሆን በቃ ፍቅረኛ አለኝ በቃ ደባብሶ ማለፍ የለበትም። ደባብሶ ማለፍ የለበትም። ከዚህ በፊት በቃ እሷ ከእሷ ጋራ ተጣልቻለሁ፣ አንቺን አፈቅራለሁ፣ አንቺ ጋር መጥቻለሁ፣ ተጣልቻለሁ ወይም እሷ አግብታለች ወይም እሷ ሌላ ወንድ አፈቅራለች ብሎ አለባብሶ ሳይሆን ሴትም ልጅም አለባብሳ ማለት ሳያልነውን ይህንን ይህንን ይሄው እዚህ ጋር እንደዚህ እንደዚህ ምናምን ብሎ ግልጽ አድርጎ ያ ሰው ማብራራት አለበት ለማለት ፈልጎ ነው እነዚህ ሰዎች እንደተረዳሁት እኔ እንደተረዳሁት ነው። ስለዚህ ደግሞ እንደዛ ተረድታችሁ ቪዲዮን ተምራችሁ ማሳለፍ አለባችሁ እንጂ አንዱ አንዱ ሲያመጣ መሳደብ አንዱን አንዱ ወይም ዛሬ ብሩኬ የሆነ ነገር ነገር ስናገር ብሩኬ ላይ መረባረት፣ ሃይሚ ላይ ወደዛ እንደ ቂጣ ባትገለባበጡ በእርቱ ለማለት ማንን ገደለ? ነቢይ ማንን ገደለ እስቲ? ማንንም አልገደለም። ምንም የማይገባን ነገር ያልተረዳ ነው፣ ነገር ውስጥ ገብቶ ማጣት በሚገባ ነው። ቅድምም ዞር ዞር ብዬ እያየው ነበር፣ ብዙ ነገር እየተናገር አሁን እኮ አሁን ይሄ አዲሱ ልጅ ራሱ የመጣበት ምክንያት ብዙ ሰዎች ይጣላሉ። የመጣበት ምክንያት ይዝታል። እስቲ ብሩኬ ካልዛት ታዲያ ሃይሚን